ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያም የፈጠራ ውጤቶች ማህበረሰቡን እንዲጠቅሙ ሁሉም በኃላፊነት መስራት እንዳለበት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ተናገሩ። ዩኒቨርሲቲው 31ኛ የምርምር ጉባኤውን አካሂዷል። ደስታ ካሳ በዝርዝር ተመልክቶታል። ጎንደር ዩኒቨርሲቲ 31ኛውን የምርምር ጉባኤ ባለድርሻ አካላት በተገኙበት አካሂዷል። ዩኒቨርሲቲው በምርምር ስራዎቹ ውጤታማ መሆኑን የገለጹት የዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር አይንሸት አዳነ ባለፉት ዘጠኝ ወራትም ከአንድ ሺ በላይ ጥናታዊ ጽሁፎች መታተማቸውን ገልጸዋል። በዚህ ዓመት እስካሁን እንግዲህ ወደ ስምንት ዘጠኝ ወር አካባቢ ሆኗል። ከአንድ ሺህ በላይ ጥናታዊ ጽሁፎች በታወቁ ጆርናሎች ታትመው ወጥተዋል። ዩኒቨርሲቲያችን በተለይ በምርምር ባለው ተሳትፎ በዚህ አመትም በአንድ ተቋም በተደረገ ውድድር ሁለተኛ ከአዲስ አበባ ዩኒቨርስቲ ቀጥሎ ሁለተኛ ወጥቷል። ጎንደር ዩኒቨርሲቲ በዩኒቨርሲቲ የተሰሩ የቴክኖሎጂ ውጤቶችን ለተሳታፊዎች በኤግዚቢሽን መልክ አቅርቧል። የፈጠራ ውጤቶቹ የማህበረሰቡን ብሎም የሀገርን ችግር በቀላሉ መፍታት የሚችሉ መሆናቸውን የፈጠራ ባለሙያዎቹ ነግረውናል። ስሜ ናርዶስ ግርማ ይባላል። የአስረኛ ክፍል ተማሪ ነኝ። የመጣሁት ከጎንደር ዩኒቨርሲቲ ሳይንስና ቴክኖሎጂ ማዕከል ነው። አንበጣ እንደሚታወቀው በሀገራችን ላይ የተለያዩ ምርቶች ላይ ጉዳት እያደረሰ የዋጋ ግሽበትና ለረሃብ እየዳረገ ያለ ነው እና ይህኛው ልክ መጀመሪያ ላይ ሞኒተር እያደረገ ፋርምን የተሰጠንን ክሮፕ ያደረግንበትን ቦታ ይቆይና ከዛም በኋላ ግራስ ኦፐሮች በሚመጡበት ሰአት ዲክቴክት አድርጎ ራሱ ፔስቲሳይድ የሚረጭልን ነው። ከፋለን የባላለው ከጎንደር ዩኒቨርሲቲ ግብርናና ከሳይንስ ኮሌጅ ነው የመጣው የንብ ማጓጓዣ ቴክኖሎጂ ነች። እንግዲህ እንደሚታወቀው ንቦች ለማጓጓዝ ባህላዊ በሆነ መንገድ በሌሊት እንዳይናደፉ አናቢዎች ይዘው ነው የሚያጓጉዙ እሱን ለመቅረፍ ለማሻሻል ንቦችን በቀጥታ በዚህ በኩል በቀላሉ እናስገባቸውና ማር ወይም ደግሞ በወፍራሙ ስኳር በጥብጣ በጥብጠ እንዲህ ካስገባንላቸው በኋላ ንቦቹ መግባታቸው እርግጠኛ ሲሆን እንዲከድነን የትኛውን ቦታ ላይ ይዘን ማጓጓዝ እንችላለን። አዳዲስ የቴክኖሎጂ ውጤቶች በሀገር አቀፍ ደረጃ ሲሰሩ ይስተዋላል የሚሉት የፈጠራ ባለሙያዎቹ ቴክኖሎጂዎቹን ለአገልግሎት እንዲበቁ መደገፍ እንደሚገባም ተናግረዋል። በሀገራችን እንደኛ አይነቶች በጣም ብዙ እድል ያላገኙ በጣም ብዙ ልጆች አሉ እና ለነሱ እድል ሰጠን ለእኛም የተሻለ እድል ቢሰጡና ከዚህ በላይ መስራት እንችላለን። ቴክኖሎጂውን በስፋት ለማስፋት የመጀመሪያው እንግዲህ ሪሶርስ ነው። ሁለተኛው ግን እውቅና ኑሮት በተለይ የግብርና ባለሙያው በደንብ አውቆ ያን በስፋት እንዲሰሩ በማድረግ የሚሰራ ከሆነ ያን ያል ብዙ ይከብዳል ብዬ አላስበም። የምርምርና የፈጠራ ውጤቶች በጎንደር ዩኒቨርሲቲ እየተሰሩ ይገኙ እንጂ ተግባራዊ የሆኑ የሚገኙት አነስተኛ መሆናቸውን የገለጹት ደግሞ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አፀደወይን ናቸው። የፈጠራ ውጤቶቹን ተግባራዊ ለማድረግ የሚደረገውን ጥረት ሁሉም ሊደግፍ እንደሚገባም ፕሬዚዳንቱ ገልጸዋል። በርካታ ምርምሮች ይሰራሉ። ለባለድርሻ አካላት በወርክሾፕም ይሁን በአካባቢ ቋንቋዎች እና በተለያዩ ሚዲያዎችም እንደዚሁ ኮሚኒኬት ይደረጋሉ። የተወሰኑት መሬት ላይ የሚወርዱ አሉ ነገር ግን በሚፈለገው ልክ አይወርድም የሚለውን ይዘን ሁላችንም ጎንደር ዩኒቨርሲቲ መሆናቸው ተቋማት የሚሰሯቸው የምርምር ውጤቶች ሁላችንም ተቀናጅተን ልንሰራ ይገባል። ጎንደር ዩኒቨርሲቲ በምርምር ዘርፍ ውጤታማ ስራዎችን እየሰራ እንደሚገኝ የገለጹት የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በዩኒቨርሲቲው እየተሰሩ የሚገኙ የፈጠራ ውጤቶች የሀገርን ኢኮኖሚ የሚያሳድጉ በመሆናቸው ተጠናክረው መቀጠል እንዳለባቸው አሳውቀዋል። ጎንደር ዩኒቨርሲቲን ባለፉት አስር አመታት በላይ ያቋዋለን በየአመቱ ስመጣ አዳዲስ ነገሮች አዳዲስ እድገቶች እያየሁኝ ነው። ዛሬም ያየናቸው የቴክኖሎጂ ኤክዚቢሽኖች በጣም ጥሩ ናቸው። ብዙዎቹ ከምንፈልገው ከሚገነባው ኢኮኖሚ እና የማህበረሰብ ችግሮችን ለመፍታት የሚረዱ ናቸው። እነኚህ ተጠናክሮ መቀጠል አለባቸው። በየአመቱ የሚደረገው የሪሰርች ኮንፈረንስም ለዚህ ያግዛል ብዬ አምናለሁ። በአማራ ክልል በመጀመሪያ እና ሁለተኛ ዙር ብቃት የወጣቶች የስራ ላይ ልምምድን በድርጅቶች ስልጠና የወሰዱ ከስድስት ሺህ በላይ ወጣቶች በቋሚነት መቀጠራቸውን የክልሉ ስራና ስልጠና ቢሮ ገለጸ። ብቃት የወጣቶች የስራ ላይ ልምምድ ሶስተኛ ዙር የአለማማጅ ድርጅቶች የግንዛቤ ፈጠራ መድረክ በጎንደር ከተማ ተካሂዷል። አገኘ አባው በዝርዝር ተመልክቶታል። ሶስተኛው ዙር ብቃት የወጣቶች የስራ ላይ ልምምድ የአለማማች ድርጅቶች የግንዛቤ ፈጠራ መድረክ በጎንደር ከተማ ተካሂዷል። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ አቶ ላቂው አንዳርጌ ባለፉት ሁለት ዙሮዎች በድርጅቶች የስራ ላይ ልምምድ ያደረጉ ከ2900 በላይ ወጣቶች በቋሚነት ስራ ማግኘታቸውን ጠቅሰዋል። 2962 ወጣቶችን በተለያዩ ድርጅቶች የስራ ልምምድ እንዲያደርጉ በመስራት ቋሚ የስራ እድል እንዲፈጠርላቸው ተደርጓል ማለት ነው። የአለማማጅ ድርጅቶች ባለቤቶችና ስራ አስኪያጆች በበኩላቸው በመጀመሪያውና በሁለተኛው ዙር ወጣቶችን ተቀብለው ማለማመዳቸው የድርጅታቸውንና የወጣቶቹን የጋራ ተጠቃሚነት ማረጋገጥ መቻላቸውን ገልጸዋል። መጀመሪያ ላይ 39 ሰልጣኞችን የወሰድኩት በማስቀጠል አስር ሰልጣኞችን ወሰድኩ። አሁን ተከራይተው ትልቅ ደረጃ ላይ እየደረሱ እኔን የበለጡኝ ልጆች አሉ። ስድስት ተልእኮ እንደነበረ ከስድስቶች አራቶች በቁተዋል። በሳምንት ከአንድ ሺ ብር በላይ የሚከፈላቸዋሉ፣ 3500 የሚከፈለዋለ፣ እንደገና ደግሞ ከዛም በላይ የሚከፈላቸዋሉ። በመሆኑም በሶስተኛው ዙሩም ወጣቶችን ተቀብለው የስራ ላይ ልምምድ ስልጠና ለመስጠት ዝግጁ መሆናቸውን ጠቅሰዋል። እስከ አራት የሚደርስ ክፍት ቦታ አለኝ። አራት ልጆች ቢያት በቋሚነት እቀጥራለሁ። በልደታ ክፍለ ከተማና በፋሲል ክፍለ ከተማ አራት አራት እንቀበላለን ብለን አስበናል። በጎንደር ከተማ አስተዳደር 504 አለማማጅ ድርጅቶች ወጣቶችን ለማሰልጠን መለየታቸውን የጠቀሱት አቶ ላቂያው ለስድስት ወራት ስልጠናውን ከወሰዱ በኋላ በድርጅቶቹና በወጣቶቹ ስምምነት ቋሚ የስራ እድል ይፈጠራል ብለዋል። አሁን ሶስተኛው ዙር ደግሞ 853 ወጣቶች አሁን የህይወት ክሎትና የስራ አፈላለግ ስልጠና ለ12 ቀን ወስደዋል። በቀጣይ ወደ ልምምድ የሚገቡት አንድ ሺ አራት መቶ ሰማኒያ ሁለት ወጣቶች ናቸው። እንግዲህ ስድስት ወር ነው የልምምድ ጊዜያቸው፣ ሶስት ወር ደግሞ የስራ አፈላለግ ጊዜ ይሰጣቸዋል። ከዛ በኋላ ምንድን ነው የሚሆነው? ሁሉም ወጣቶች በቋሚነት ስራ እንዲቀጠሩ ነው አቅደን እየሰራ ነው ያለ ነው ማለት ነው። የአማራ ክልል ስራና ስልጠና ቢሮ የስራ እድል ፈጥራ ባለሙያና ብቃት የወጣቶች የስራ ላይ ልምምድ አስተባባሪ አቶ ጥላሁን ጌታ ነህ በክልሉ በመጀመሪያውና በሁለተኛው ዙር በድርጅቶች ስልጠና የወሰዱ ከ ከ6500 በላይ ወጣቶች ቋሚ የስራ ዕድል ማግኘታቸውን ገልጸዋል። በድርጅቶች እያለማመዱ ብቁ ሙያ ባለቤት እያደረጉ እንዲቀጠሩ ማድረግና ባህል እንዲሆን የማድረግ ነው ። ዓላማ ያለው ግል ድርጅቶችም ቢሆን ከመንግስት ጋር ተቀራርበው የሚሰሩበትን መንገድ ነው እያመቻቸ ያለ። ይሄ በጣም ትልቅ ነገር ነው። በሶስተኛው ዙር ከ3200 በላይ ወጣቶች በድርጅቶች ለስድስት ወራት አለማምዶ ወደ ስራ ለማሰማራትም እየተሰራ መሆኑን አቶ ጥላሁን ጠቅሰዋል። በአካባቢው በስፋት የሚመረተውን የሰሊጥ ምርት በመጠቀም የምግብ ዘይት በቀላሉ ለማምረት የሚያስችል የፈጠራ ስራ መሰራቱን የዳንሻ ከተማ አስተዳደር ስራና ስልጠና ጽህፈት ቤት አስታወቀ። በዳንሻ ከተማ ነዋሪ የተሰራው ይህ የፈጠራ ስራ በአካባቢው የተለመደውን በግመል ጉልበት የምግብ ዘይት የማምረት ዘዴ በዲናሞ ወደሚሰራ የቀየረ ነው ተብሏል። አምሳላ ሙኜ በዝርዝር ይመለከቷል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሰሊጥን ጨምሮ የቅባት እህሎች በስፋት የሚመረቱበት አካባቢ ነው። የሰሊጥ ምርት የውጭ ምንዛሬን ከማስገኘት ባለፈ በአካባቢው በባህላዊ መንገድ ወደ ዘይት እየተቀየረ አገልግሎት ላይ ይውላል። የዳንሻ ከተማ ነዋሪው መመራ አያና ታደለ በአካባቢው ጥቅም ላይ የሚውለውን በግመል ጉልበት የምግብ ዘይት የማምረት ዘዴን በዲናሞ በመተካት ወደ ሥራ ማስገባታቸውን አጫውተውናል። ለብዙ ዓመታት የሰሊጥ ምርት እየገዛው ነው መጠቀም የነበረ አሁን አሁን ግን እንደምታዩት አንድ ዋጋ ውድነት አለ። ሁለተኛ በእንስሳት ነው የሚያደርጉት፣ በጣም አድካሚ ስለሆነ እኔ ደግሞ ወደ ዘመናዊ ማሽን ወደ ዘመናዊ መንገድ አድርጌ በግመል ሲሰራ የነበረው አሰራር ግመሉን አስቀርቼ በኤሌክትሪክ የፈጠራ ስራው በአካባቢው በቀላሉ በሚገኙ ቁሳቁሶች መሰራት መቻሉ ወደ ስራው ለመግባት እንዳነሳሳቸው የገለጹት መምራያና ና ከጊዜና ከውጭ አንጻር ከዚህ በፊት ከነበረው በግመል ጉልበት የመጠቀም ዘዴ የተሻለ ነው ብለዋል። በግመል ስታወጣ ፍጥነትም የለውም። እንደገና ግመል ማሰር መፍታት መብላት እንስሳ ከተማ ውስጥ ይከብዳል። ሁለተኛ ደግሞ ኤሌክትሪክ አለን። የኤሌክትሪክ ተጠቃሚ ይሆናል በቀላል ጉልበት በአንዲት ዲናሞ ምንጠቀምበት መንገድ ከዚህ በፊት በእንስሳት ጉልበት የነበረውን አሰራር በዘመናዊ መንገድ መተካት መቻሉ ጉልበትና ወጭን ይቆጥባል ሲሉ የዳንሻ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት ኃላፊ አቶ ሉል ሲሳይ አስረድተዋል። በዲለሙ የሚንቀሳቀስ ጉልስ ቆጣቢ ነው። ለምሳሌ የእንስሳ ራሱ ቀለብ ይቆጥባል፣ የሰው ኃይል ራሱ ይቆጥባል እና በጣም ጥሩ የሆነ ማሽን ፈጥሯላይ ማለት ነው። የራሱ ቦታ ይጠይቀዋል ይጠይቋሉ። ኢቭን ከዚህ ተሞክሮ ወስደው ነው በሞገጫ እንሰራለን ነገር ግን ቦታ ያስፈልጋል ብለው ይጠየቃሉ። እኛ ይዘናል ገምግመናል ይሄ ነገር ማስፋፋ ስላለብን ቅድሚያ እንድናይ ደግሞ አጠቃላይ ግብረ ኃይሉ ዝግጁና አጠቃላይ ቴክኒካል ማናጅመንቱ ቴክኒካል ኮሚቴው በዚህ ላይ ቅድሚያ ትኩረት ሰጥቶ እየሰራ እንዳለ ያው ለመናገር ፈልጋለ። የፈጠራ ስራው ከተማ የሚያጋጥመውን የዘይት ችግር ይቀርፋል ያሉት ደግሞ የከተማ አስተዳደሩ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ነጋደጀን ናቸው። አንድ ኩንታል ሰሊጥ ከ40 እስከ 50 ሊትር ይወጣል። ይህ ደግሞ በከተማችን ለሚያጋጥም የምግብ ዘይት እጥረት ይቀርፋል። የፈጠራ ስራው በዞኑ በስፋት የሚመረተውን ሰሊጥ እሴት በመጨመር ተፈጥሯዊ ይዘቱን የጠበቀ የምግብ ዘይት ለማህበረሰቡ ከማቅረብ ባለፈ ተረፈ ምርቱ ለእንስሳት መኖ ተፈላጊ በመሆኑ ወደፊት ተስፋ የሚጣልበት ነው ተብሏል። በጎንደር ከተማ አስተዳደር አንዳንድ የመንግስት ተቋማት በመደበኛ የመንግስት የስራ ሰዓት ዝግ መሆናቸው ተገቢውን አገልግሎት እንዳያገኙ እንቅፋት እየፈጠረባቸው መሆኑን አሴታቸውን የሰጡ የከተማው ነዋሪዎች ተናግረዋል። የጎንደር ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ በበኩሉ ሙያዊ ኃላፊነታቸውን በማይወጡ ሰራተኞች ላይ እርምጃ እየወሰደ መሆኑን አስታውቋል። አዲስ አለማየሁ በዝርዝር ይመለከቷል። አቶ አምሳሉ ሙጨንና ወይዘሮ ፈንታዘነን በጎንደር ከተማ አስተዳደር በዞብል ክፍለ ከተማና በልደታ ቀበሌን ያገኘ ናቸው። ነዋሪዎቹ በምስሪያ ቤቶቹ አገልግሎት ለማግኘት መሄዳቸውን ነግረውናል። ከአራት ጊዜያት በላይ ወደ ተቋሙ መመላለሳቸውን የነገሩ ነዋሪዎቹ በአገልግሎት አሰጣጡ ደስተኛ አለመሆናቸውን አንስተዋል። ስመጣ እን ወደ አራት ጊዜ በአምስት ወር ውስጥ ተመላለሻሉ። አላገኛቸው አንድ ቀን አንድ ታገኘው አልመጣም። በሌላ ሲመጣ እንደውልላቸዋለን። ሰው ይከታተላል ወይ ስልክ ብደወል እና ሰው በጣም መሰ በተለይ በጤና መድኑ መታወቂያ ራሱ ለማሳደስ አሁን ይኔ ሁል ጊዜ ነው ቢሮ የሚዘጋ ስንመጣ እኛ ስንመጣ እጅለቻ ይዘው ነው ወጣው የሚሄዱ በቃ አቶ ሞላ ደሳለኝ የልደታ ቀበሌ ዋና አስተዳዳሪ ናቸው እሳቸው እንደሚሉት የተገልጋዮችን እርካታ ለመጨመር ባለሙያዎች በቀናነት ተገልጋዮች እንዲያስተናግዱና የሰዓት ቁጥጥሩ ላይ ትኩረት ተደርጎ እየተሰራ ነው ሁለት ተኩልና ሰባት ተኩል ሲገባ ብቻ ነበር ኮንሲደር ተደርጎ ባለሙያን የሚያዝ ነበር። አሁን ደግሞ ሁለት ተኩል ሳይሆን አራት ሰዓት አምስት ሰዓት ላይ ባለሙያ ይወጣል ስለሚባል አምስት ሰዓት ላይ ገብቶ ሱፐርቪዥን በክፍለ ከተማ ተቋቁሞ ሱፐርቪዥን እየተካሄደ ነው። ያለ ክፍለ ከተማም የተሻለ ልደታ ላይ ካሉት ቀበሌዎች የተሻለ እያገለገለበት ኮንፊርም የተደረገበት ቀበሌ ነው እና አስር ሰዓትም ይወጣል ተብሎ የሚታሰበበት ሰዓት ላይ ነው የምናስፈርመኛ። አስር ሰዓት አካባቢ አስራ አንድ ሰዓት ነው የሚወጣው። ስምንት ሰዓት አንድ ሰራተኛ መስራት አለበት። ይህን ለማድረግ ማስጠንቀቂያ እየሰጠን ያለ ባለሙያ ነው። አቶ ሞላ ይሄን ይበሉ እንጂ በቀበሌው አገልግሎት ለማግኘት ረጅም ወራት የተመላለሱት አቶ አምሳሉም ውጭ የሰራተኞች ሰዓት አጠቃቀም ውስንነት አለ ነው የሚሉት። አሁን ዛሬ እራሴ ጠዋት መጣሁ። እዚህ ውስጥ ወንዱን አገኘሁ። ዛሬ መጥቷል። ሰው ጥራ ይወስዳሉ አለ። አሁን ስንመጣ እያየሁ ነው። ቢሮ ዝግ ነው። አሁን ሁሉ ወጣች። ብጠይቁት የውዱ ትርታ ማት ነው ሰው የማይመጣ ሰው በየቀኑ የለም። በዚህ ጉዳይ የጠየቅናቸው የዞብል ክፍለ ከተማ ተወካይ ስራ አስፈጻሚ አቶ ገብሩ አዘነ አገልግሎት አሰጣጡን ለማሻሻል የሚታዩ ስንነቶችን በመለየት ለዘላቂ መፍትሄው የተጀመሩ ተግባራት አሉ ብለዋል። የነበሩ ጥንካሬዎች በመልካምነት እንደ ከተማም እንደ ክፍለ ከተማ የሚታዩ ድክመቶች ደግሞ ተለቅመው ታይተው መፍትሄ የሚያገኙበት መንገድ የተዘረጋበትና በዛ ልክ ተቋማትም ይህንን ችግር ወስደው የት ላይ ምን ችግር አለ የሚለውን ተለምቶ ወስዶ ባለሙያው ስራን ቆጥሮ በመስጠት የሰጡትን ደግሞ ቆጥሮ በመቀበል ውጤት ማምጣት አገልግሎት ማሻሻል ይቻላል። አሚኮ በጎንደር ከተማ አስተዳደር ያሉ የመንግስት ተቋማትን ተዘዋውሮ ተመልክቷል። በመልከታችንም በስራ ሰዓት አገልግሎት የሚሰጡ ተቋማት ያሉ ቢሆንም የተዘጉ ቢሮዎች መኖራቸውን ታዘበናል። የከተማ አስተዳደሩ ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት መንግስቴ በስራ ቅናት ዘግይተው የሚገቡና ቀድሞ የሚወጡ ሰራተኞች እንዳሉ በዳሰሳቸው መመልከታቸውን አረጋግጠዋል። በእነዚህ ሰራተኞች ላይ የረምት እርምጃ እየተወሰደ ስለመሆኑም አንስተዋል። አንዳንዶቹ የማስጠንቀቂያ የወሰዱባቸው አሉ። አንዳንዶቹ ደግሞ በዲሲፕሊን እንዲቀጡ የጠየቁ አሉ። በአጠቃላይ ግን የስራ ሰዓትን አክብሮ ከመግባት አንጻር አንዱ አሁን እያደረግ ነው ያለው ንቅናቄ ያው ማገልገል ክብር ነው፣ አሁን ንቅናቄ እየተደረገም ያለው በአጠቃላይ ግን የተጠያቂነት ስርዓት ማስፈን ጅምር አለ ግን በቀጣይ መቀጠል ያለበትና በተግባር መረጋገጥ ያለበት ጉዳይ እንደሆነ ነው እያነሳን እየመከርን ያለ ነው። በጎንደር ከተማ አስተዳደር የተገልጋዮቹን እርካታ ለመጨመር አገልግሎት አስጣጡን በማዘመኑ ረገድ የተጀመሩ ተግባራት ስለመኖራቸውም ተገልጿል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት የአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርስ የነበረውን ዜናችንን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።